ሰው ቪዲዮን እዩት እና ይሄ ሰውዬ ከቀን ቀን በየጊዜው የሚያመጣው ብዙ ነገር ብዙ መዘዝ ሳያመጣባቸው እዛ ቤት አቤልን ማን ነው አበበን ማስወጣት አለባቸው። እስከሚጎዳቸው ድረስ መጠበቅ የለባቸውም፣ አካባቢያቸው ማራቅ አለባቸው። ከተቻለ ይሄ ሰውዬ ብዙ ማስረጃ ብዙ እንትን እየተገኘበት ነው ወንጀለኛ እንደሆነ ለምንድን ነው እስር ቤት ወይም እኔ ብቻ አላቅም። ምን ቤት ይቆይም አይቆይም፣ ከነሱ መራቅ አለበት። እስኪ እናንተ በእኔ ቦታ ዝም ብላችሁ ስታስቡ ሰው ተፈትሾ ገብቶ ምናምን፣ ስልክ ዛሬ ከኪሱ ስልክ፣ ለዛውም ሲያወራ፣ ለዛውም ለአቤል እና ተፈትሾ ሁሉ ነገሩ እንትን ካለ በኋላ እንግዲህ እነሱ ጋር እንትን ብሎ ከቆይ ስንት ጊዜው ነው ይሄ አበበ ሰተባለው ሰውዬ ስልኩ የት ሊመጣ ቻለ? አሁን ላይ የኔ ጥያቄ ወይ ከልውል ሰው እነዛኞቹ፣ የሆነ ሰው ያታለላቸው በብር አለ። ያለዛ ደግሞ ለአበበ የሆነ ሰው ስልክ ያቀበለ ሰው አለ። ከሁለት አንዱ ነው እንጂ ሲፈተሽ፣ መቼም ሁሉ ነገርሽ ተፈትሾ ነው የሚገባው አይደለም? ይሄ ወንበዴ ማለት ነው። እና አሁን ላይ እንደውም ፈጣሪ ስለሚወደው ተሎ ይሄንን ነገር ሲያወራ ለአቤል እቅድ ሲያቅድለት፣ እንደዚህ አድርግ፣ እንደዚህ አድርግ ውስጥህ ምናምን እንደዚህ በሚሄድበት አረኒ እሱ እሱ ያተናገረውን መናገር እዚህ ጋር አልፈልግም። ብቻ አቤል እግዚአብሔር አውጥቶታል በዚህ እቅድ አበበ አድርግ የተባለውን እንደሚያደርግ መቶ ፐርሰንት እርግጠኛ ነኝ። ልጁ አሁን ላይ ልቡ በቃ ከራሱ ጋር አይደለም። አንደኛ ነገር እያስፈራሩትም ይሆን ምንም ይሆን እኔ ምንም የማውቀው ነገር የለም። በእናቱ በቤተሰብ በምንም እየመጡበት ይሆንም አይሆን አላቅለትም፣ ግን በጣም ትልቅ ማጥ ውስጥ ነው የከተቱት አበበን ሁለተኛ ነገር፣ ከነልዑል ማራቅ አለባቸው አበበን። ሳይጎዳቸው የሆነ ነገር ሳያደርግ እንዲህ በኋላ የሆነ እንትን ካደረሰ በኋላ ወይኔ ምናምን ማለት ይሄ እንትን ማለት ምንም ለነሱ የሚጠቅማቸው ነገር አይደለም። እኔ መጀመሪያም ትናንት እለት ሲያወራ አይተችሁታል። በጣም ከራሱ ጋር እንኳን እንደዛ መጀመሪያ ላይ እኔ መጀመሪያ ላይ ያየሁት በአቤል ጋር በአቤል እንትን መጥቶ ነው። እና አንገቱን ድፍት አድርጎ የሚያወራው አበበ ጠፍቶ የአሁኑ ለመማታት ምን ለማለት የሚቀጠው ሰው ሆኗል። ያ ዝምተኛ አንገቱን የሰበረ ሰው በስከ መጨረሻ ምን አይነት እንትን እንዳስገቡት ተመልከቱ። የእሱ ጉድ በየጊዜው እንግዲህ እየመጣ ነው። ትናንት ዕለት ነግሬያችኋለሁ፣ ጓደኛ ፍቅረኛ የተባለችው ያጎቱ ልጅ እንደሆነች። እህት የተባለችውን ፊት ለፊት ቁጭ ብላ ስለቤት ቤት መግዛቱ መኪና ስላለው ስትናገርበት ለአቤ ላብ ማነው ነው ልውል እሱ ግን እየከዳ ነው ያለው እና ይሄ ከራሱ ጋር ነው። ምን አይነት እንትኑ ምን ምን ቢያደርጉት ነው ይሄ ልጅ? የገዛሁትን እናቱን አያድርስ አያድርስ አያድርስ አያድርስ አያድርስ። አቤት ዛሬ እግዚአብሔር ነው ያወጣው። ይሄ ነገር አሁን እዚህ ልክ ሲያወራ ባይደርሱበት ኑሮ፣ አንደኛ ነገር ስልክ እንዳለው ማንም ሰው አላወቀም ነበር። ሁለተኛ ነገር ለአቤል እየተዘጋጀለት የነበረው ወጥመድ እነሱ ሰምተው አቤልን እዚህ ችግር ስላወጡት የእውነት የልዑል ሰዎች መመስገን አለባቸው እሱን የሚከታተሉ ሰዎች ማለት ነው አበበን የሚከታተሉ ከዛ ውጭ ደግሞ እኔ በጣም ሁል ጊዜም እየተናገርኩ ነው ያው የሚሰማኝ ሰው ስለሌለ ነው እንጂ አበበ እዛ ቤት መውጣት አለበት ከነ ልዑል አቤል መራቅ አለበት ከተቻለ ማቆያ እንትን ምንድነው ስሙ እስር ቤት መግባት ይችላል እንትን ሲኖር ደግሞ እንግዲህ ወጥቶ እንትን ማለት ቃሉ መስጠት ይችላል። እስከዛ ድረስ ደግሞ ማረሚያ ቤት መቆየት ይችላል። እስከዚህ ድረስ እነሱን እስከሚጎዳ ድረስ እዛ ጠገባቸው አስቀምጠው በየጊዜው አዳዲስ አጀንዳ እያመጣ የአበበን ነገር እኔ መጨረሻውን ያሳየኝ ሊያ የተባለችው ወንበዴ ቀርታ ዛሬ ደግሞ ከሌላ ሰው ጋር ነው ስልክ እያወራ ያለው። እሷም ጋም ሊያወራ ይችላል፣ ግን ዛሬ ግን የተያዘው ከሌላ ወንድ ጋር ነው ሲያወራ የነበረው ስላቤል እቅድ ሲያቅድለት የነበረው ሰው ማንንንሱማን ማን ማን እንደምታምን አላቅም። ብቻ ፈጣሪ ወንድማችን አውጥቶታል የእውነት በሚሄድበት ምን ወይ እኔ እኔ እኔ ታምኩ የሆነት እንደዚህ አይነት ነገር ደግሞ በጣም ነው የሚያስደነግጠኝ። ታውቃላችሁ ይሆን እንትን ሲል አያድርገው ፈጣሪ። የሰይጣን ጆሮ ይደፈን፣ በመጀመሪያ የሰይጣን ጆሮ ይደፈን። እንደዚህ አይነት ነገር የሚያስበው ይሄ ሰው እኔ መጀመሪያም ከሊያ በላይ ሰው እንዳለ እንጂ ይቺ ሊያ የተባለችው ብቻ አዘው ይሄ አበበ እንደዚህ አይነት ወንጀል ውስጥ እንደማይገባ በደንብ እንትን ይነበረ ዋናው ዋናው ዋናው ጋኑ ሌላ ሰው ነው። እኛውን እነ እነሉል እየተከታተሏት ያሉት እሷን ለማግኘት እየፈለጉ ያለው ሊያ ነው። ግን ከሊያ በላይ ሰው አለ። አቤልን ለመግደል አቤልን የሆነ ነገር ለማድረግ የሚጥር ቀንና ለሊት ለሱ ጉድጓድ የሚቆፍር ሊያሳትሆን ሌላ ሰው አለ። ሰው እንግዲህ እንደዚህ ነው። ምንም ምን ልታደርጉ አትችሉም። የሰው ልጅ መጨረሻችን እግዚአብሔር ያሳመር የእውነት እና ድሮም ቢሆን ይሄ ሰውዬ ይሄ ሰውዬ ዝም እያለ ሳይጎዳችሁ ቤታችሁ ውስጥ አትንትን አትበሉት፣ ቤታችሁ አልኩኝ ካጠገባችሁ አርቁት እያልኩኝ ነበር። ሁለተኛ ነገር ደግሞ እነሱ የተዘናጉት ምንም ከማንም ጋር አይገናኝም ምንም አያወራም ምናምን ብለው ነው። ውጭም ሲወጣን የእነሱ ሰው ስለሚከታተል የንልውል ማለት ነው። ግን እሱ ግን በገኛት አጋጣሚ እንግዲህ እየተጠቀመባቸው ነበር ማለት ነው። ስልክ ይዞ ስልክ እንደሌለው እንግዲህ እያስመሰለ እንግዲህ እንደነገርኳችሁ ሲፈተሽ ስልክ ተገኝቶበታል። እንግዲህ ይሄን ሌባ በመጀመሪያም እንደዚህ የልብ የልብ የሚሰጠው ከጀርባ ሰው እንዳለ በእርግጥ ያስታውቃል። ካነጋገሩ ከምኑ ሁሉ ነገሩ ቅይር እንዳለ እናንተም ተመልካቾች እንግዲህ እያያችሁት ነው፣ እኔ ብቻ ሳልሆን የሚያወራው የበፊቱ እንግዲህ ከቀን ከቀን እየተቀያየረ ነው ሰውየው። ሲጀመር አበበ የተባለው ለምንም ነገር አሁን ላይ ምንም ነገር ብትሉት መስሚያው ጥጥ ነው። በቃ አንድና አንድ ገንዘቡን ብቻ ነው እያሳደደ ያለው። አሁን ይመስለኛል ወይ በእናት ወይ በእንትኑ እያስፈራሩት ነው። ይሄ ሰውዬ ጭራሽ ያለውን ጣጣ ሳይጨርስ ገና አቤልን ኧረ፣ ምን አይነት እንዲያው ምን ምን ቢያደርጋቸው ነው? ግን አሁን ይሄ ልጅ አቤል አቤል ጭንቅላት ላልወርድ ያሉት ምን አይነት ኬዝ ይዞባቸው ነው? አቤል እኔ ግራ የገባኝ ነገር መቼም እነ ልውል የሚሰሩትን ታውቃላችሁ። ወንጀለኛ ካገኙ ሚዲያ ላይ አምጥተው ካለበት እያሳደዱ የተበደለውን ጎን ቁመው ፍትህ የሚያስገኙ ናቸው። የዛሬው ደግሞ ጫን ያለ ነው። ደግሞ ምን ቢያደረግ ነው? አቤል እንደዚህ ይህን ያክል። እኔ ማለት እስካሁን ድረስ በጣም ብዙ እንትኖች አይተናል፣ ብዙ ነገር እየተፈጠረ ልውልም ታግቶ አይታችኋል፣ ስንት ቀን ሙሉ ሲያሰቃዩት። የዚህ ደግሞ ባሰ የአቤል ባሰ እንጂ እኮ እንደዚህ አይነት ስራ ሲሰሩ ጥላት የለባቸውም ማለት አይደለም። ሁሉ ነገር ተሳልቀው ነው። እንደፈለጉ ወተው መግባት፣ እንደፈለጉ ውጭ ላይ ምግብ መመገብ፣ ሻይ ቢያምራቸው ራሱ ሻይ መጠጣት አይችሉም። በጣም ተጨቁነው ነው ያሉት። ይሄ ይህንን ስራ የሚሰሩ እነልውል እነዘላለም፣ አሁን ደግሞ እነዚህም እንታያቸው እንግዲህ አዳዲስ የሚመጡት እና ይህ ሁሉ መስታወት እየከፈሉ ይባስ ብለው ደግሞ ቤታቸው ውስጥ ላሉ ሰዎች በቃ፣ በውጭ አልሳካላቸው፣ ራሳቸውን እየጠበቁ ምንም እያሉ አልገኙላቸው ሲሉ ምን ይመጣሉ? በቤት ሰራተኛ፣ በመዘበኛ በምን እያሉ ደግሞ ቤት ውስጥ ገብተው እንደዚህ አይነት ችግር የሚከቱ ሰዎች አሉ። እንግዲህ ይሄ ሁሉ ነገር የመጣው በዚህ በሰው በሰው በሰው ጣጣ እንጂ አቤል የሰው ድንበር ሂዶ ምን ብሎ ምናምን አይደለም፣ ወይም የሰው ገድሎ አይደለም። በእኛ ለእኛ ፍትሕ ለማስገኘት ሲል እሱ የማይወጣው ትልቅ ችግር ውስጥ ገብቶ፣ ጭራሽ አሁን ደግሞ እሱን ለማጥቃት እቅድ እያቀዱ ያሉ ሰዎች ናቸው። እንግዲህ አድርግ የተባለውን ይሄ ሰውዬ አሁን ዛሬ በስልክ ሲያወራ ባይደርሱበት ኑሮ አቤል ላይ ምን አድርግ እንደተባለ እኔ ፈጣሪ ሆይ አንተ ብቻ ጠብቀው። እውነት እሱ መድኃኔዓለም ይጠብቀው ብቻ። በጣም ትልቅ እንትን ውስጥ ነው ያከተቱት። የራሱ ወንድም ራሱ የት እንዳለ እኮ ነው አያውቅም፣ ግን እሱ ምንም አይመስለውም ስለ እናቱ ስለ ምኑ ምኑ ይሄ ሰው ጭራሽ አሁን ላይ ደግሞ እንግዲህ እየገዛሁትም ትናንት ዕለት እውነቱ ስለተናገረችበት በሱ ምንትን ሆኖ ይሆን ያው እነሱም እንግዲህ ከጀርባ ያሉትን ይሄ አበበ የሚያዙትን ሰዎች በየቀኑ ልውል ጋም አቤል ጋም የሚለቀቀውን ቪዲዮ ያያሉ። በዚህ ምክንያት ደግሞ እንግዲህ እነዚህ ሰዎች ለመጉዳት የተነሳሱበት እንግዲህ ዋነኛው እንግዲህ የአበበ ዋናው ነገር አበበ ሰምታችኋል እንግዲህ ትናንት ዕለት ቤት ውስጥ የራሱ ቤት የሚጠብቅ የራሱ ዘበኛ ቀጥሮ ዘበኛ ሁሉ አለው። ይሄ ምንድነው? ምንድን የምን መኪና ነው? እሱንም እንትን የሚልለት ሰው ራሱ ቀጥሮ እሱም አለው። እንግዲህ ከጀርባ በጣም ብዙ ነገሮች እያደረገ እኛ ጋር ሲመጣ በምን ሰርቼ ነው ይሄ ሁሉ ቤት ይሄ ሁሉ መኪና የምገዛው፣ ስራ እኮ ዘበኝነት ነው ምንድን ነው ብትለኝ ጋሽዬ ምን እያለ እየተቅለሰለሰ። ግን ከንትኑ ጀርባ በጣም ብዙ ነገር በጣም ብዙ የተደበቁ እንትኖች አሉትና ትናንት እኔ ሲያወሩ ራሱ በፍጹም ላምን አልቻልኩም። ቤቱን የሚጠብቅ ዘበኛ የራሱ እንትን አለው የግቢው ምናምን ሲሉ አረ፣ ይሄ ሰውዬ ከምን አይነት እንትን ውስጥ ነው የከተተው። በቃ በጣም እኔ ያዘንኩት ለአቤል ብቻ ነው። የእውነቴ ነው ምላችሁ ምን አይነት ችግር ውስጥ አቤል እንደከተቱት የእነሱ የራሳቸውን ጥቅም የራሳቸውን እንትን እያንትን እያሉ ልጁን በማያውቀው ትልቅ ማዕጥ ውስጥ ከተው እነሱ እንደፈለጉ እየሆኑ ነው ያሉት። እና ይሄን ደግሞ ልውል የግዴታ ይሄ ሰውዬ ምንም ስልክ የለውም ቢሉ ይሄው አሁን ዛሬ ስልክ የለውም ብለው ተዘናክተው እነሱ ግን ኬት ማናም አምጥቶ እንደሰጠው ስልኩን ምን ይሁን ብቻ በማይታወቅ እንትን ስልክ ሲያወራ እጅ ከፍንጅ ተያዘ። ለዛውም ላቤል ለቅር ሲያቀዱለት። እና ከዚህ በላይ ምን ምን ምን ማድረግ ይችላል ታዲያ? አበበ እኮ አጠገባቸው ሆኖ እኮ እየገደላቸው ነው ያለው። እነሱ እንትን የሚለውን እያቀበለ አድርግ የተባለውን ማድረግ ወደኋላ የማይል አረመኔ ጨካኝ ሰው ነው። አበበ ማለት ለምንም ሰው የማይበገር ሰው ነው። ማን ያውቃል፣ እዛ ቤት ሬሳው እራሱ እሱ ገሏት ከሆነ አበበ ገሎ አስቀምጧት ከሆነ እንዴ በአቤል የተማኘው እንትን የአበበ ስራ ሊሆን ይችላል። ልጁ ብር ከተከፈለው ምንም ነገር አድርግ ቢባል ወደኋላ የሚል ሰው አይደለም። በገንዘብ በቃ አሁን ላይ አይቶት በዘመኑ አልሞት የማያውቀው ቤት እና መኪና ተገዝቶለት አድርግ የተባለውን እያደረገ ነው ያለው። ይህን ካላደረግክ ደግሞ ሁሉ ነገር እንወስድብሃለን እያሉ እያስፈራሩት ነው እነዚህ ሰዎች። ይሄ ሰው ደግሞ ይሄን ነገር ማጣት አይፈልግም ያለው አማራጭ አድርግ የተባለው ማድረግ ነው እና ከዚህ በላይ ማስረጃ ምን አለ አዘንኩለት እኔ እኔ ለአቤል ነው ማዝንለት ምክንያቱም አቤል ሰው አማኝ ነው አቤል ብቻ ላይ ሳይሆን ልውልም በጣም ሰው ያምናል በአካባቢ ያሉትን ሰዎች አሁን እኔ ግን በጣም እየተጠራጠርኩ ያለሁት ከነ ልውል ወይ ከአቤል ሰው የሆነ ሰው በብር ተገዝቶ ለአበበ ስልክ ሰጥተውት ይሁን ብዬ ራሴ ራሴ ያሰብኩት እንትን ነው በቃ እንትን ሲልብኝ ስልክ ምንባት እነሱ ሰጥተውት ይሁን እንዴ ታዲያ ይሄ ሰው ተፈትሾ ገብቶ ዛሬ ስልክ የተገኘበት እኔ ብቻ ምንም አልላችሁም። እውነት ለመናገር እኔ ይሄን ነገር ስሰማ በጣም ደንግጭ አለው። አቤልም ፈጣሪ አውጥቶታል። እቅዱ ሁሉ ከሽፏል ማለት ነው፣ ለሱ የተዘጋጀው እንትን እንግዲህ። ምን እንደሚያደርጉ አላቅላቸውም። ራሳቸውን ይጠብቁ። ብቻ ፈጣሪ ይጠብቃቸው ወንድሞቻችን። ለማንኛውም እንግዲህ የምወዳችሁ የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። አገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልኩኝ በሌላ ቪዲዮ እንግዲህ እስከምንገናኝ ድረስ ደህና ደህና ቆይ እያልኩኝ ሰላማችሁ ይብዛልኝ። ባይ ባይ።